የተፈጥሮ መመናመንና የመሬት መራቆት ዓለም ላይ እየተስፋፋ የመጣና ውጤቱም የከፋ መሆኑ እየታየ ነው። ይህን ችግር ለመቀነስ ወርልድ ቪዥን ኢትዮጵያ ከአጋር ተቋማት ጋር በመቀናጀት የተለያዩ የተፈጥሮ ጥበቃ ስራዎችን እየሰራ ይገኛል። ከእነዚህም በአርሶ አደሩ ወይንም በአርብቶ አደሩ የሚመራ ተፈጥሮን መመለስ የሚለው እሳቤና ተግባር አንዱ ነው። ፋርመር ማኔጅር ናቹራል ሪጀነሬሽን ወይም ኤፌሚናር ብለን የምንጠራው ዋናው ሀሳቡ ምንድን ነው? ተፈጥሮን በራሷ እንድታገግምና ከመሬት በታች ደን አለ የሚል እሳቤ ነው ያለው። ስለዚህ ከዘርም ሊሆን ይችላል ከመሬት ስር ካለ ዘር ሊሆን ይችላል፣ ከቁጥቋጦ ሊሆን ይችላል፣ ከጉቶዎች ሊሆን ይችላል። መሬትን እድል ከሰጠናት ያለውን የመሬት ውስጥ ደን ወደ ላይ ሊወጣ ይችላል የሚለው ነው። ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሻሸገ ወረዳ ሻምሳ ሚሴ ቀበሌ የሚገኘው ይህ የሊቻ ደንም የዚህ ህሳቤ ተግባር ውጤት ነው። ሲጀመር መሬቱ እጅግ በጣም ጎርፍ የሚወርድበት ቦርቦራማ፣ አንዳች ነገር የበቀለ ነገር የሌለበት ባዶ መሬት ነበር። ከከብትና ከሰው ንክኪ አካባቢው ነፃ በማድረግ አሁን በአይን ማያት ይቻላል። በቅሎ አሉ እና ጎርፍ ቆሟል። እርጥበት መጣ፣ ሳርም መጣ። የተተከሉ ደንዶችን በቀሉ፣ ለውጥ ታየ። በአመት ሁለት ጊዜ የሳር ሽያጭ እናካሂዳለን። በማዕከላዊ ኢትዮጵያ ክልል ሻሸጎ ወረዳ በአርሶ አደሩ በሚመራ ተፈጥሮን የመመለስ ተግባር ከ1300 በላይ ሄክታር መልማት መቻሉም ተገልጿል። በአምስት ቀበሌ ላይ ወደ 1394.8 ሄክታር ከ2571 በላይ አርሶ አደሮችን በማብራ አቅፎ ሰፊ ስራዎች እየተሰሩ ነው። በዚህም በተሰራው ስራ ሰፊ የሆነ ውጤቶች ተገኝተዋሉ። መሬት ተጋግመዋሉ። የጠፉ እንጨቶች፣ እጽዋቶች በቅሏሉ፣ አድጓሉ፣ ሳር አድጓሉ። አካባቢ ላለው የአየር ሁኔታ ተስተካክሏል። ወርልድ ቪዥን ኢትዮጵያ ከሌሎች ተቋማት ጋር በመቀናጀት በሶስት አመታት ውስጥ አርሶ አደሩ በሚመራ ተፈጥሮን በመመለስ ስራ ከ820 ሺህ ሄክታር በላይ መሬት ማልማት መቻሉን ተገልጿል። በሶስት አመት ወደ ሰባት መቶ ሀምሳ ሺህ ሄክታር ለማልማት አቅደን በመጨረሻ በሶስተኛው አመት ላይ ግን ከስምንት መቶ ሀያ ሺህ ሄክታር በላይ በኤፌሚናር አሳክተናል ማለት ነው፣ ከነዚህ ከአጋር ድርጅቶቻችን ጋር በመሆን ማለት ነው። በዚህ በአርሶ አደሩ በሚመራ ተፈጥሮን የመመለስ ተግባር በቀጣይ አስር ዓመታት አራት ነጥብ ስድስት ሚሊዮን ሄክታር መሬት ለማልማት ማቀዱንም ወርልድ ቪዥን ኢትዮጵያ አስታውቋል።